ካረጠይ ቢገኝ ብሽስ፣ ከተገኘብኝ ዛሬውኑ ከነ ቤተሰቦቼ እቃችን ሰብስበን እንወጣለን። እኔ ሌባ አይደለሁ። ወይኔ ጉዴ በመጨረሻም ኑኑ ጌጣጌጦቹን እንዳልወሰደች እርግጠኛ ስለሆነ ሻንጣዬ ይፈተሽ እኔ አልወሰድኩም በማለት ተናገራች። እናም ኤልሻዳይ እንግዲህ ጌጣጌጡን ወስዳ እኑኑ ሻንጣ ውስጥ እንደጨመረችው ስላወቀች፣ እናም እንደሚገኝባት ስለምታወቅ ብቻ ጌጣጌጡ ከተገኘ ምን ታረጊያለሽ የሚል ጥያቄ ስጠየቃት ነበረ። እናም እንግዲህ ኑኑ እንደውም ከቤት ቢያባረሯት ለእሷ ጥሩ ነው። ምክንያቱም እንግዲህ ሄለን ልጅቱ ምንም አይነት በሽታ በውስጧ ሳይኖር ነገር ግን እሷ በውስጥሽ በሽታ አለብሽ በማለት ልጅቱ እንድታዝን እንድታለቅስ፣ እንዲሁም ደግሞ ብዙ እቅድና ህልም ያላትን ልጅ ሁሉንም ረስታ ቁጭ እንድትል አድርጋታለች። ታዲያ ከዛ ቤት ከወጣች ምናልባትም መድኃኒቱን መዋጥ ስታቆም የዛኔ እውነታው ሊገባት ይችላል። ኑኑ በመቀጠል መሲ ተንኮላቸው ምን እንደሆነ ገብቷታል። የሆነ ተንኮል እንዳሰቡ በደንብ አውቃለች። እናም የዛሬው እንግዳ ድራማን እንዴት አያችሁት? እንግዲህ እንግዳ ድራማ ደስ የሚልና አስተማሪ ነው። እኔ ኤልሻዳይ የምትባልች በጣም ነው የምታናድደኝ። በጣም በቃ በጥፊ ሁሉ ብላት ደስ ይለኛል። በተለይ ኑኑን ስትናገራት አልወድም ማለት ነው። እና ኑኑን እንግዲህ ትቀናባታለችም ጭምር ይመስለኛል። በቃ ስታያት ለራሱ ደሟ ነው የሚፈላው ማለት ነው ዴ በዚህ ልክ እንደዚህ ጥምድ አድርጋ ያዘቻት ምን ታደርገም ማለት ነው። በመቀጠል አዶኒ በጣም ነው የ የሚያሳዝነው በመጨረሻ መንገድ ይሰክሮ መንገድ ለመንገድ እውነት ስማሁን በጣም ያሳዝናል። እኔ ሀረግ ድራማ ላይ በጣም ነበረ ያው የሚያናድደን፣ ወደ መጨረሻ ግን ገራሚ ትወና ነበረ ሲተውን የነበረውና እዚህ ደግሞ በቃ እኔም ባውለ ራሱ ከየት ነው የሚመጣው በጣም የሚገርም ትወና ነበር። እዚህ ላይ አሁን እየተወን ያሉ ግን ያሳዝና ማየት ነው እና እኔ አዶኒና አዶኒና ኑኑ አብሮ ቢሆኑ ደስ ይለኝ ነበረ። ነገር ግን ደግሞ እንግዲህ ኑኑ ምርጫዋ እያደረገችው ደግሞ የኤልሻዳይ ወንድም ነው ቤሎል ነው፣ ቤሎልን ምርጫዋ አድርጋለች እና ሁለቱም ደስ ይላሉ። ግን ኑኑ በመሀል ቤት በጣም ተሰቃያለች። ይህ ካራክተር የኤፍራታ ካራክተር ነው። እንግዲህ ናታን ናታን የሚወደው ናታን የሚወደው የነበረው ኤፍራታን ነው። ቤዛ ደግሞ እሱን ተወደው ነበር እና እንደዛ አይነት ካራክተር ነው።